ደና ነኝ። ይበጣል ነው ደና አልመስለምአመሰግናለሁ በጣም ወንድሜ። ምን ነው ወንድሜ አደለም? እ ስትናገር ያሰማውክ መስሉኝ ላይ ላይ ምን ምን ዩቲናስ ኢዝ ማይ ሲስተር አልክ። ተሳሳትኩ። ለምንድን ነው በይኝ? ለምን እልሃለሁ ወንድም። ምን አመጣው እዚህ ጋር ለምን መባባሉን ወንድሜ ነ እህት ለምን እንዳልኩ ንገርሽ። ለምን ታስረዳኛለ? ለምን ታስረዳሉ? እንደ እኔ እሱን እኮ ነው የምልህ እንጂ ምን መባል ለምትፈልጊ የበለጠ ምን መባል ለምትፈልጊ የበለጠ እንደፈለክ ጥራኝ እ ችግር የለብኝም። ምትፈልጊ አረ ችግር የለብኝም እኔ ግን እሷ ከዚህ በፊት እንደዚህ ከሰው ከሴቶች ጋይታይ ከመርዝ እና የምጠጣች ዛግባ ያደር ጓደኞቿ ነግሮኝ ነው እዛ ራሷን እንዳትጎዳ ብዬ ነው እንደዚያ። ስለ አዊ አልነገርኳትም ነበር። ከዛም ያዊን ፕሮፋይል ፒክቸር ስታይ ተናዳን ትልክል ስትል አስረዳዋት። ከዛ በንጋታው የሆነች ልጅ እንደዚህ ሰልፊ ምናምን የቀረጸች ለምን? ምን አገባኝ ምን አገባኝ ደረጤ ታውቂ የለ እንደዚህ ሳፊ አይደለም

ከቤት እንዴት ታውቃለች? ሀዊ ሀዊ ሀዊ ሀዊ ብዬ ምካች እወጣለሁ። አይ አስገባሁሽ እኮ ልደፍሬያምን ጠብቃት ለች ብዬ ነው። አልጠብቃት አልፈልግም። መብትሽ ነው። ለእ እሄዳለሁ፣ እወጣለሁ ታዲያ ምን እንትን ነው አለ። እንደዚህ ያለ ሰው ተንበርክክ ተንበርክክ ነው ያለው። እግዚአብሔርን በል ጌታ ምስክር እሺ። ዩቲ ዩቲ ውበትሽ እንደ ወይን ጠጭ የጎመራ ነው። እነሆ ባየሁሽ ጊዜ ልቤን ደስታ ሆና። አንተ ትልቅ ሰውኛ፣ ተው ተው በቃ ደራተኛ ምናምን፣ ተው። በግልጽ ለምነኝ። ነፍሴ በፍቅር ሻ ሴትን ታደርጋለች። በመኖርሽ ውስጤን ደስ ይላታል። ስለ አንቺ ባሰቡ ጊዜ እራቺ ለምነኝ። ኮናልኩ ለምደማ ለምነኝ። ዩቲ በእግዚአብሔር እንጋባ አልፈልግም ቢያንስ ቢያንስ በተቋሚነት እንኳን ባይሆን በቃ አንዴም እንኳን አንዴም እንኳን ምን ተንበርከክ ተንበርከክ ነው ያለው እግዚአብሔርን በል ጌታ ውበትሽ እንደ ወይን ጠጅ የጎመራ ነው። እንሆ ባየሁሽ ጊዜ ልቤን ደስታ ሞላ። አንተ